የሰማሁ አቤል ቪዲዮን እስከ መጨረሻ ተከታተሉኝ። ሰውየው መጀመሪያ ምንም ነገር አላውቅም ነው ያለው የነበረው ሀገራችን ላይ የጎዳና ተዳዳሪዎች ወይስ እናት አባት የሌላቸው ሕጻናቶች እናሳድጋለን ብሎ ብዙ ድርጅት እንደተከፈተ ታውቃላችሁ። ከነዚያ ድርጅት አንደኛው የነዚህ ድርጅት ነው። እኛ ልጆችን አሳድገን ጥሩ ትምህርት አስተምረን ወደ ውጭ እንልካለን ብሎ ነው እነዚህ ህዝቦችን ከጎዳና የሚያነሱት ወጣት ሴት ወንድ፣ እያንዳንዱ ግን ምንድን ነው እኛ ጥሪ ድርጅታችን ጥሩ ድርጅት ነው፣ ሰው ይረዳል፣ ወጣቶችን ይረዳል ብሎ ነው የሚያነሱት። ግን እዛ ከወሰዱ በኋላ ሁለት ወር በሙሉ ያሰነጥላቸዋል፣ ልብስ ይገዛላቸዋል፣ የሚፈልጉት ምግብ ይበላሉ። ግን ከዛ በኋላ ስድስት ስልሳ ስድስት አምላኪ እንዲሆኑ ነው የሚደረጉት። በጣም ያስጠላ ነገር ነው የሚሰማው አገራችን ላይ በጣም ከሚላችሁ በላይ የሚያስጠላ ነገር ነው የሚሰማው። ወዴት እንደምንሄድናም ወዴት እንዳመራን ብቻ አላቅም። መጀመሪያ ሰውዬው ምንም ነገር አላምንም፣ ድርጅታችን ሁሉም ያቀው ጥሩ ድርጅት ነው ሰውን የሚተባበር የተቸገሩ ሰዎችን የሚተባበር ድርጅት ነው ብሎ ካደው ነበረው። ግን አቤል እያንዳንዱ መረጃ እጁ ላይ እንደገባ ብዙ መረጃዎችን እጁ ላይ እንዳለ ሲነግረው በመጨረሻ አመነ። እኔም ከጎዳና ነው ያነሱኝ፣ ከጎዳና አንስተውኝ ነው ለዚህ ያበቃሁኝ። በዚህ ድርጅት ላይ ሁሉ ነገር ያስተመሪው ሰዎች ውጭ ሀገር ሂደዋል። ግማሻቸው ደግሞ ተደብቀው ነው ያሉት፣ ፈርተው ለህይወታቸው። እኔ ግን አሁን ወጣቶች ለምን ሞኮ ጎዳና የሚመጡ ወጣቶችን ያስተመርኩኝ ነው፣ ስልጠና እንዲወስቱ ማድረግ ሴቶችን ጽዳት፣ ወንዶቹን ደግሞ ትላንት እንደሰማችሁት ሰውን ለማስወገድ፣ ከዛ ግሩፕ ወይስ ከዛ አባል እንቢ ብሎ የሚወጣ ሰው አስወግደው እዛ የሚቀብሩ ቆሻሻ የሚጥሉ ከዛ ሰውየው የተወገደበት ቦታ ያው ብዙ ደም ምናምን ስለሚኖር ሴቶቹን ያ ነገር ነው የሚያጸዱት። ያ ጽዳት እንኳን ሴቶቹ በስነ ስርዓት ማና ያጸዱት ከሆነ ጽድት ካላለ ተራዋ የደረሰች የደረሳት ሴትን በደንብ ካላ ጸዳችው እሷም ወዛው ላይ ነው የምትወገደው። ተረኝ ከሷ ቀጥሎ ያለች ታጸደዋለች ቦታው ነው ያለው። እሷም በደንብ ካላ ጸዳችው እንደዛው ነው። ምን አይነት ህዝብ እንደሆነ ነው ያለቀ እያንዳንዳቸው ስድስት ስድሳ ስድስት እንዲያመልኩ መጽሐፍ እንዲነበቡ ነው የሚደረጉት። ሊያ ዋና ሰው እንዲወገድ ሰው እንዲገደል ተባባሪ የሆነች ሊያ ናት ተባለ። ሊያ በጣም ሀይለኛ ናት። በግሩፓችን ወይ በድርጅታችን አንደኛ ተብላ የተሸለመችው ሊያ ናት። ከምትሰራው ነገር ወደ ኋላ አትልም። አንድ ነገር ለማድረግ ዝቅ ብላ ነው የምትሰራው ነው ያለው። እኔ ወንድ ለኛ ላይ አይደርስባትም ሊያ አለ። ምን አይነት ዘመን ላይ እንደደረስን አላውቅም። በዚህ ልክን ሰዎችን መጉዳት፣ በዚህ ልክን ሰውን መግደል፣ ለምን ለዚህ አምላክ አልሆንክም? ለዛውም ኢትዮጵያዊ እንዳይመስላቸው ብር ሚከፍሉ ከውጭ ሀገር የመጡ ዜጎች ናቸው። እነሱ የፈለጉ ሰው ያ ሰው እንደዛ አይነት እንደዛ አይነት ሰው አምጡልኝ ይሉናል። እኛ ሄደን እናመጣለን። ግን አሁን እንዳለ ብናነሳው ከጎዳና ጎዳና ላይ ያሉ ወጣቶች ናቸው እነሱ ሁለት ወር በሆኑ እናበላቸዋለን፣ እናጣጣቸዋለን ሲጀመር ባለፍ እንዳያችው አቤል ሲገባ ጊዜ ቤቱ የሆነ ነገር ይጨስ ነበረ። በጣም ራስ ምታት የሚሆን ነገር ነው የሚሸተው ብሎ የተናገረው ነበረ አቤል። እነሱም ልጆቹም ሲያወራቸው ጊዜ ሌላ ሌላ ቃላት ነው የሚያወሩ ተነበረው፣ ምክንያቱም ደንዝዘዋል። አደንዛዥ የሆነ ነገር ነዋ ሚወስድ የሚወስዱት። ግን ዛሬ ዋና ሀላፊያቸው ምን ብሎ ተናገረ? መጨረሻ ካመነ በኋላ ብቻ መውሰድ ሳይሆን ምግባቸው ላይ ነው የሚጨምረው በቀጣን ካር እንዲያደርጋቸው ምንም ነገር ቢያደርጉ ሰውን ሲገሉ ሰው ነንና ዝግን ይችላል ያ ነገር ስሜታቸው ላይ እንዳይፈጠር አይምሯቸው ላይ እንዳይፈጠር ድንዘዝ የሚያደርጋቸው ነገር ምግብ ላይ ተጨምሮ ነው የሚሰጣቸው፣ ሴቶቹም ወንዶቹም። ምክንያቱም ሴቶቹ ደማ ደም የሚያጸዱት ያ ደም በቃ ያ አይምሯቸው ውስቶ እንዳይወጡ በምግባቸውም ይመረዛል፣ ውሃቸውም ይመረዛል፣ ሁሉ ነገራቸው እሺም እንዴት ነው ሀገራችን ላይ ህጻናቶች የሚያድጉት? በዚህ አይነት ወዴት የሄድን ነው? ሰሞኑ ብቻ ከመቶ በላይ ሰዎች ተመልምነው ነው እዛ የገቡት የተባለው። ተመልምነው ሁለት ወር ይመለመላሉ፣ ይለምዳሉ፣ ቲጓንዶ ይማራሉ፣ ስፖርት ይማራሉ፣ ሴቶቹ ጽዳት በእንደሚማራሉ። ከዛ ሌላ ቦታ ነው የሚላኩት። ህጻናቶችን አምጥተን አሳድገ ምን ብለን ለዚህ ነው የምንለካቸው ነው ያለው ስለዚህ ሰው ወዴት ነው የሚሄደው? እንዴት ነው እንዴት ነው የሚኖሩት? ህጻናቶች እንዴት ነው የሚያድጉት? ብዙ ደግሞ አቅመ ደካማ የሆኑ እናቶች አሉ። እንዳያችሁ ባለፈ ሊያ አቤልን ስትቀርበው ህጻን ልጅ ይዛ ነው። የእሱ እናት አሁን አቅመ ደካማ ስለሆነች ነው ያ ህጻን ያሰጠችው፣ ግን አሁን በመጨረሻ ልጅ ዋተዋለች። ስለዚህ ሀገራችን ላይ ድሀ መኖር አይቻልም ማለት ነው። ሀገራችን እኮ የድሀ ሀገር እኮናት፣ የሀብታም ሀገር አይደለችም። የድሀ ሀገር እኮናት። ሰው ያገኘውን ነገር በልቶ የሚኖርበት ሀገር እኮ ነው። እንኳን እሱ መሆን ማግኘት ቶታል አሁን እንዳያገኝ ነው የተደረገው። በዚህ ልክ ሳይፈልጉ በግድ ሁለተኛ፣ ደግሞ ሌላ በሃይማኖታቸው ላይ ጠንካር እንዳይሆኑ የስድስት ስልሳ ስድስት መጽሐፍ እንዲያነቡ ነው የሚደረጉት እነዚህ ወጣቶች። ሰው ከማጥፋት ምን ወደ ኋላ ማይሉ በቃ ጭካኔ ልብ እንዲኖራቸው ነው። በምግባቸውን፣ በሚጠጡት ነገር የሚመረዙት። ሁለተኛ የሚያጨሱት ነገር በጣም ሀይለኛ ነገር እንደሆነ ነው የተናገረው። እኔ እሺ ወንዶች ሊችሉት ይችላሉ ግን ሴቶቹ እንዴት አድርገው እንዴት ተደርጎ እዛ ውስጥ እንዲሰነጥ ነው የሚደረጉት ከነዛ እዛ ጋር ከሚሰንጠኑ ሴቶቹን አንዷ አቤል አግኝተዋታል። መጀመሪያ ጎዳና ላይ መቶ ነው። በጣም ይንከባከቡነ ነበረ አለች። የተቀዳደ ልብስ ጫማ እንለብስ ነበር። ግን እነሱ ካገኙን በኋላ ልብስ አሪፍ አሪፍ ልብስ ይሰጡናል አሪፍ አሪፍ ነገር ያበሉናል፣ ምግብ ይሰጡናል፣ ብር ይሰጡናል፣ ጫማ ይገዙልናል። ስለዚህ አሪፍ ቦታ ነው የምንወስዳችሁ፣ ጥሩ ቦታ ነው፣ ቋንቋ ምናምን ከለመዳችሁ በኋላ ውጭ ሀገር ትሄዳላችሁ ብለውን እዚህ የመጣ ነው። እዚህ ስንመጣ ጊዜ ስምንት ነበር፣ እኔና እህቴ ሌሎቹ ነበሩ። ሌሎቹ ተመልምለው ተመርጠው ሄዱ። እኔ ነኝ እዚህ የተኛ ያለሁት አለችው። አካለ ጉዶራት የመኪና አደጋ ደርሶባት ጎዳና ተዳዳሪ ስትሆን ጊዜ ለእህቷ ብላ ስለዚህ የምተኛው መሬት ላይ ነው። የምትበላው የለም ምግብም አይሰጠኝም አለች። እንዴት መሬት ላይ ታስተኛ ታለ ሲባል አለቃቸውን ትናንት እሱም እኮ ጎዳና ተዳዳሪ ነበር። ይህም ሲበዛባት ነው ትናንት ጎዳና ላይ አይደለም ወይ ብርድ የሚከላከል አሁን እዚህ ቤት ተቀመጠች። ቤቱ ደግሞ እንዳለ በስሚንቶ የተሰራ ነው። የስሚንቶ ክፍ ነው ለምዶ በዚህ ልክ ሰው ጨካኝ የሚሆነው ለምንድነው? በዚህ ልክ ሰው አረመኔ የሚሆነው አቤል፣ ለማመን ነው ለማመን ነው ያቃተው። አቤል ጋር የተላኩ ወጣቶች በሙሉ እሱ ነው የላካቸው። አዎ እኔ ነኝ የላኳቸው። አንተ ጋር ምን ባጠፋሁ? ምንም አቀው ነገር የለም። ትእዛዝ ከላይ ነው በቃ አቤል ቤት እንደዚህ ነገር አድርጉ ተብለን ልከናል። ሌላ ነገር ምንም ነገር የለንም። ምንም ነገር ልጠይቀኝም አልፈልግም ነው ያለው። እሺ አሁን ተመችቶሻል ወይ ያለሽበት ስትባል ከዚህ ሞት ይሻለኛ ከሞት ያልተናነሰ ኑሮ ነው የምኖረው። ምበላው የለም ምጠጣው የለ። ልጆቹ ከዚህ ከወጡ በኋላ በራቤ ሞት ኩ ነው፣ ቅዝቃዜው ደግሞ አልቻልኩትም ነው ያለችው። በጣም ነው ያሳዘነችኝ። ሴት ልጅ ብዙ አይነት ነገር ያስፈልጋታል። በዛኔ አካለ ጎደነናት፣ በዛኔ ህትዋታለች። ሰው እንዴት በዚህ ልክ እንደሚጨክን ያላቅም። የአቤል ጉዳይ ብዙ መዘዝ ይዞ ነው የመጣው። የአቤል ጉዳይ ብዙ ብዙ ብዙ ያልተነገሩ ተቆፍሮ የሚወጡ ነገር ተከስተዋል። ብቻ የአቤል አስክሬን አቤል ቤት አስክሬን ተቀመጠ ብቻ አይደለም ብዙ ነገራቶችን ው ሉል፣ ከአንድ በኩል አቤል፣ ከአንድ በኩል ያወጣ ነው። ጭራሽ እንደሰማችሁት ሉልን ለመግደል ነው ሁሉ ነገር ተዘጋጁት የነበረው ግን ፈጣሪ ስለሚጠብቀው ከእነሱ አመልጠዋል። ሚቻል አይደለም። አንድ ሺ አንድ ሰው ተገደለ ተብሎ ሲወጣ ከዛ በላይ ህዝብ ያለቀበት ጉድ ነው ይሄ ጉድ። ሊያ መሳሪያው ድርጅት ህዝብን የጨረሰ ወጣትን የጨረሰ በሀገራቸው ላይ በሰላም እንዳይኖሩ ያልሆን ነገር እንዲወስዱ የህዝባቸውን እናት አባታቸው፣ ወንድም እህታቸውን እንዲያጠፉ የሚያደርግ ድርጅት ነው የተከፈተው። ለምን በዚህ ልክ መንግስት ለምን ደማ ይዘጋው? ያላቅም ብቻ አላቅም። ሁሉ ነገር እነሱ ነው የሚያውቁት። በቦታ ሆነን ስናይ ነው ሁሉ ነገር ምንፈርዛ ለማንኛውም አቤል አንተ ጋር ይሄ ነገር ተከስቶ በየቦታው ሳይፈልጉ በግድ ይሄ ድርጅት ውስጥ ገብተው ይሄ ነገር የሚሰሩ ወጣቶች በሙሉ ለቅማ በማውጣትህ እኔ በጣም አድናቂ ነ። በርታ ዶልም አንተም ፈጣሪ ያግዛችሁ። ግን ጥንቃቄ ማድረግ አለባችሁ። በሄዳችሁበት በሙሉ ጠላት የበዛባችሁ ነው። እነዚህ ምንም አይነት የሰው ህይወት ለማጥፋት ምንም አይመስላቸው ሰዎች፣ መጠንቀቅ አለባችሁ። ለማንኛውም በርቱልን። ለቤት የአዲስ የሆናችሁ ልጆች ካላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አመሰግናለሁ። መልካም ምሽት። ሰላም አሌይኩም ወረህመቱላሂ ወበረካቱ። ቀጣይ ቪዲዮ እንገናኝ።